ሰላም ጤና ይስጥልኝ፣ እንደምን አላችሁ? የተከበራችሁ አድማጮች ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ ያለባቸውን ጉዳዮች ይዘን ቀርበናል። በቅድሚያም አረስቱን፣ አስታወቃችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአዲስ አበባ ከተማ ከንቲባ አዳነች አበቤ ያሳለፈው ሽልማት ብዙ ወቀሳን እያስተናገደ ይገኛልም። የአገዛዞን መሳሪያ የሆኑትን በመሸለም እውቅና የሚሰጡ ሁሉ የሕዝብ ጠላቶች ናቸው ብለዋል። እንሰማለን እነዚህን በካባ የተሸፈኑ መንደኛ ሕዝብ ጠላቶች አባት ብሎ ለመጥራት መድፈር በራሱ ስርዓት የሌለው ኃጢአት ነው። እነዚህን እኩል ለፍርድ ማቅረብ እንፈልጋለን ሲሉም አንዳንድ አካላት እየገለጹ ይገኛሉ። ከምናስደምጣቸው ጉዳዮች መካከል አንዱ ነው። በሌላ በኩል የአርበኛ ዘመነ ካሴ መልእክት እንመለከታለን። ንግግሩን ባደረገበት ወቅትም የመጨረሻውን ካርድ ስበናል፣ ውጊያውን ጀምረናል ብለዋል። በጎጃም አሁን ላይም መንግስት በከፈተው ዘመቻ ልክ እኛም ከፍተናል ብሏል። የምናሰማችሁ ነው የሚሆነው። በሌላ በኩል ደግሞ ህወሀት የአፋር ታጣቂዎችን በትግራይ ክልል ውስጥ ማሰልጠን መጀመሯ ብዙ እያስባላ ይገኛል። ህወሀት የትጥቅ ትግል ለመጀመር በቅርቡ ወደ ትግራይ ክልል የገቡ የአፋር ታጣቂዎች በክልል ውስጥ ወታደራዊ ስልጠና መስጠት መጀመሩን ለጉዳዩ ቅርበት ያላቸው ምንጮች እየተናገሩ ይገኛሉ። የምትሰሙ ሲሆን ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እያደገ መሆኑን ዓለም ባንክ ገልጿል። ዓለም ባንክ ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚያዊ ግጭቶችና ለመረጋጋት ከየትኛውም የዓለም ክፍል በባሰው ሁኔታ ድህነትና አስከፊ ረሃብ ማባባሰውን ይፋ አድርጓል። ደካማና በግጭት የተጎዱ የተባሉ 39 ሀገሮች ከጎርጎሮሲያኑ 2022 ወዲህ በዋናዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የባንኩ ትንታኔ አመልክቷል። ዘርዘር አድርገን የምናስደምጣችሁ ሲሆንም ወዲህ ደግሞ በህወሓትና በኤርትራ መካከል የተፈጠረው ጥምረት እንዲሁም ግንኙነትም በፌዴራል መንግስት መቋረጥ አለበት ሲሉ የቀድሞ የህወሓት አመራሮች መግለጻቸው ከምትሰሟቸው ጉዳዮች መካከል አንዱ ናቸው። ክፉል በአማራና በትግራይ ህዝቦች ላይ ድርስ ያለው እስር መቆም አለበት ሲል ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ እንዲሁም በአማራ ተወላጆች ላይ የሚፈጸመው እስር እንዲቆም ማሳሰቡን የምናሰማቸው ይሆናል። ውድ የቻናላችን ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወደ ቀዳሚ መረጃ አለፍን። ይህ አማራ ፋኖ በጎጃም እንዲሁም ደግሞም የአማራ ፋኖ ብሔራዊ ኃይል ሰብሳቤ አርበኛ ዘመነ ካሴም መልእክቱን አስተላልፏልም። በመልእክቱ በንግግሩ ላይም ውጊያውን ጀምረናል፣ ካርዱን ስበኑ አልፏልም። ክረምቱ እየመጣ ነው፣ መጥቶም ገብቷል። የምንፈልገውን ነገር ማድረግ እንችላለን። ከአሁን ጀምሮ ግን ጀምራለን ብሏልም። በተለይም ደግሞ አርበኛውም መንግስት ወይም ደግሞ ጠላት ወይንም ደግሞ መንግስት ብሎ በጠራቸው ኃይሎች ላይ ከፍተኛ የሆነ የክረምቱ ማገባደጃ ዘመቻ መጀመራቸውን በማንሳት ይህ ዘመቻ ለኛ ደግሳችን ነው ሲልም ተናክሯልም። አርበኛው ከአንድ የበይነመረብ ሚዲያ ጋር በነበረው ቆይታ ላይም አሁን ላይ እኛ ካርዱን ስበናል፣ እነሱ የጀመሩት እኛ እንገባለን ብለዋል። ክረምቱ ለማ እንደሚያመች እናየዋለን። መሳሪያ ብቻ አይደለም ህዝቡም ያግዘናል ብለዋል። አሁን ምንም የቀረን ነገር የለም፣ በስሌም ደግሞ በቅርቡ ነገሮች ማጠናቀቅ እንፈልጋለን ሲልም ገልጿል። ከሰሞኑ መንግስት ዘመቻ የሚመስል መልኩ በአማራ ክልል ውጊያዎችን በማጠናቀቅ በዚህ አራት ወር ውስጥ ሰላም ማስፈን እፈልጋለሁ በሚል ኃይለኛ ከፍለ ጦሩ እንዲሁም መካናይዝድ በሆኑ ጦሮች ላይ ውጊያ መጀመሩ የሚታወስ ነው። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይና በአማራ ተወላጆች ላይ የሚፈጸመው የስር እንዲቆም አሳሰበም። ይህ ድርጅት ትናንት ባወጣው መግለጫም በመንግስት አካላት ላይም በአዲስ አበባ ፖሊስም የትግራይ ተወላጆችና የአማራ ተወላጆች ላይ ተደጋጋሚ የስርና እንግልት የደረሰ መሆኑን ገልጾም ይህ እንዲቆም ጠይቋልም። የታሰሩት እንዲፈቱ በወንጀል የሚያስጠረጥራቸው ጉዳይ ካለም በህጉ መሰረት ፍርድ ቤት እንዲቀርቡ ያሳሰበው ድርጅቱ ጨምሮም የዘፈቀደ ስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትዕዛዝ ይሰጡና እየፈጸሙ ያሉ አካላትም ውሳኔያቸውና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑ ብለዋል። መግለጫውም አሁን ላይ በመዲና በትግራይና በአማራ ተወላጆች ላይ ከፍተኛ ስር የተደረገ መሆኑን መገለጹ የሚታወስ ነው። በሌላ መረጃ የአዲስ አበባ ከንቲባን ወይዘሮ አዳነች አበቤን ሽልማት ያለበሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ከወዲሁ ትችትን እያስተናገደ ይገኛል። የሲኖዶሱ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና ሲኖዶስ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በትናንትናው ዕለትም በፒያሳ አካባቢ በመንግስት ተገንብቶ ለተሰጣቸው ሁለገብ ህንጻ ምክንያት ለሰሩ ስራም ከንቲባ አዳነች አበቤን ሽልማት አድርገውላችኋል። በተለይም ደግሞ ሽልማቱ የወርቅ መስቀል እንደነበር ይታወቃል። ይህን ተከትሎም አንዳንድ አካላት እየገለጹ ሲሆኑ በተለይም አማኙ አሁን ላይ መንግስትና ሃይማኖት መለየት አለበት ብሏል። የእኛ በተለይም ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን አማኝም ከወዴት መሆኗን ማወቅ አለባት ብሏል። ስንት ቤተክርስቲያን ሲቃጠል ያልተባለ ጊዜ አሁን አንድ ህንጻ ተሰራ ብሎ ማሞጋገሱ የሚገባ አይደለም ብሏል። እነዚህ በካባ የተሸፈኑ ምንደኛ የህዝብ ጥላቶችም አባት ብሎ መጥራት መድፈር በራሱም ስርዓት የሌለው አጢያት ነው ብሏል። እነዚህን ከአገዛዙ እኮ ለፍርድ ማንቅረብ የምፈልጋቸው ናቸው ሲሉ አማኞቹ ገልጸዋልም። ይህ ዛሬው በምንደኛ የመስቀሉ ቁማርተኞች የተበረከተው የወርቅ ሽልማትም እንዲህ በግልጽ ደግፈው በመበልጸጋቸውን የቤተ ክርስቲያን ጠላቶች መሆናቸውን በአደባባይ መስከራቸውን አሳብቋልም። አባቶች እያሉ መስሏቸው በድንዛዜ ስላሉት መመናንም፣ እንዲሁም ደግሞ አድርባይ ፈሪዎች ቁርጣቸውን አውቀው ራሳቸውን የሚያድኑበት የመፍትሄ አቅጣጫ እንዲፈልጉና በሩ ይከፍታልም። አዳኔች ሆይ በታቦቱ ፊት ልጆችን ስላሰርሻቸውም የኦሮሞን ሲኖዶስን ለደገፍሽ፣ መስቀል አደባባይን ጃንሜድ አስነጠቅሽ፣ በኮሪደር ልማት ስምም ምዕመናንን ልጆችን ከአጥቢያ ቤተ ክርስቲያን ስላፈናቀልሽ ይህ ሽልማት ተበርክቶልሻል ሲሉም አማኞቹ በስላቅ ተናግረዋልም። በሌላ መረጃም ህወሓት የአፋር ታጣቂዎችን በትግራይ ክልል ውስጥ ማሰልጠን መጀመሩ ብዙ እያስባለ ይገኛል። ህወሓት የትጥቅ ትግል ለመጀመር በቅርቡ ወደ ትግራይ ክልል ካገቡ የአፋር ታጣቂዎች በክልል ውስጥ ወታደራዊ ስልጠና መስጠት መጀመሩን ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። ወደ ትግራይ ክልል ተጉዘው በህወሓት ወታደራዊ አመራሮች ወታደራዊ ስልጠና የጀመሩ የአፋር ታጣቂዎችም ስልጠና የጀመሩት ምስራቃዊ ዞን ተብሎ የሚጠራው የትግራይ ክልል መሆኑን ምንጮች አክሏል። ምስራቃዊ ዞን ተብሎ የሚጠራው ይህ የትግራይ ክልል ትግራይን ከአፋር ክልል የሚያገናኝ የሚያዋስን ሲሆንም ዋ ስልጠና የሚሰጣቸው አፋር ታጣቂዎችም በቦታው ወታደራዊ ሰፈር ማቋቋማቸውን የደረሰ መረጃ ያሳያል። ይህ በእንዲህ እንዳለ ደግሞ በሀጂ ኢብራሂም ኡስማን የሚመሩት የአፋር ታጣቂ ቡድን በኤርትራ የትጥቅ ትግል መጀመሩን የሚጠቁ መረጃዎች ይወጡ ይገኛሉ። ቡድኑ በትግራይ ክልል ወታደራዊ ስልጠና ከጀመረው ሌላኛው የአፋር ታጣቂ አይል ጋርም ግንኙነት ይኑረው አይኑረው ግን የታወቀ ነገር የለም። በሌላ በኩል በአቶ ጌታቸው ረዳ ይደግፋል የሚባለውና በብርጋዴ ጄኔራል ገብረ እግዚአብሔር በየነ የሚመራው ከህወሓት የወጡ ወታደራዊ መሪዎችና ታጣቂዎችም ያቋቋሙት የትግራይ ታጣቂም ቡድንም በቅርቡ አፋር ክልል መጋሊ ቀጠና ወታደራዊ ስልጠና ጀምሯል ተብሏል። ይህን ተከትሎም ህወሓት በትግራይ ክልል ምስራቃዊ ዞን የአፋር ታጣቂዎችን ማሰልጠን የጀመራቸው በአፋር ክልል የትጥቅ ትግል ለጀመረው የነገብረ እግዚአብሔር በየነ የትግራይ ታጣቂ ቡድን አጸፋዊ ምላሽ ለመስጠት እንደሆነም መረጃዎች ጠቁሟልም። በሌላ መረጃ ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እያደገ መሆኑን ዓለም ባንክ ገለጽም። ዓለም ባንክ ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚያዊ ግጭቶችና አለመረጋጋት ከየትኛውም በላይ አሳሳቢ ሆኗል ብሏልም። ደካማና በግጭት በተጎዱ በተባሉ 39 ሀገሮች ከጎርጎር ሲያኑ 22 ጀምሮ የዋናውን እድገት ጠቋሚዎች ደክሟል ብሏልም። ዓለም ባንክ ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚ ግጭቶችና አለመረጋጋት ከየትኛውም ዓለም ክፍል በባሰ ሁኔታ ቀጥሏል ብሏልም። ግጭትና ለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚዎች ላይም ከፍተኛ ጉዳት እያደረስ እንደሚገኝ የዓለም ባንክ አስታወቀም። በሀገራቱ ግጭትና ለመረጋጋት ከየትኛውም ዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱን እንዲሁም ደግሞ በርካታ ቁልፍ የልማት ግቦች ወደማይደርሱበት ደረጃ መድረሱንም አይጠቁማልም በጥናቱ ኢትዮጵያ ግጭት ካበረታቸባቸው አገራት ጎራ የተመደበች ሲሆንም የዳጫና ውስጥ የገባች ናትም። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያ እንዲሁም ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው ተብሏልም። ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ደግሞ ከፍተኛ ግጭት የተቀሰቀሰበት የጎርጎሮሳውያኑ ሀያ ሀያ ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክና ጋዛን በመሳሰሉም ደካማና በግጭት የተጎዱ ኢኮኖሚያቸው በቅርብ አመታት የከሰቱ እጅግ አስከፊ ግጭቶች በአስር ሺዎች የሚቆጠሩ የሚቆጣጠሩ ሰዎችን እንደ ገድል ጥናቱ አሳይቷል። በሌላ መረጃ በአክሱም ከተማ ሴት ሙስሊም ተማሪዎች የ12ኛ ክፍል ፈተና እንዳይፈተኑ መደረጋቸው ሰምቷልም። በትግራይ ክልል ማዕከላዊ ዞን አክሱም ከተማ የ12ኛ ክፍል ተፈታኝ ሙስሊም ሴት ተማሪዎች ከሂጃብ ጋር በተያያዘ እንዳይፈተኑ ተደረጉ። ተማሪዎቹ ከዚህ በፊት በሂጃብ ምክንያት ከትምህርት ገበታ ውጭ ሆነው መቆየታቸው ይታወቃል። ለስምንት ወራት ያህል ከትምህርት ተጉላልተው የቆዩት ነስ ተማሪዎችን በተመለከተም የትምህርት ሚኒስቴር ባሰጠው መግለጫ የ12ኛ ክፍል ተማሪዎች መግቢያ ፈተና በተመለከተ ፎርም ማስሞላቱን ማስታወቁ አይዘነካም ውድ የአዲስ ኢንሳይደር ቤተሰቦች ለአዲስ ኢንሳይደር አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።